ሰላምታ ሰላም እንዲነሳልን፣ ዘብ እንቆማለን። ለዚህ ሰላም ዘብ እንቆማለን። ዘብ እንቆባለን። ራሳችንን የሰላም አምባሳደር ለማድረግ ዝግጁ ነን፣ ዝግጁ ነን፣ ዝግጁ ነን፣ ዝግጁ ነን። አላሁ አክበር ከአሁን በኋላ በመካከላችን ማንንም ላለማስገባት ዝግጁ ነን ዝግጁ ነን። መገዳደል እንኳን ቢኖርና ክፍተት ቢኖር እናስታርቃለን እናስታርቃለን። ለብዙ ዓመታት ተለያይተን የኖርን ወንድማማቾች ወንድማማቾች ወንድማማቾች ወንድማማቾች ዛሬ ዛሬ ዛሬ የዚህን የዚህን የሸይጧን ሸይጧን ገመድ